ሰላም ጤና ይስጥልን። የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምንሰንበታችሁ፣ ይህ የዕለት ንቁ ዜናችን ነው። ከዜናዎች ጋር እና ተስፋዬ ነኝ። አብራችሁን ቆዩ። አዲስ ለተመደቡ የሀገረ ስብከቱ ዋና ስራ አስኪያጅና ለዋና ዋና ክፍሎች ብፁዓን አባቶች በተገኙበት ደማቅ አቀባበል ተደረገላቸው። መመጤ ሳያ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው ለተመደቡት ክቡር መልአከ ምረት ቆሞስ አባ ገብረ መድኅን ንጉሴና ለክፍል ኃላፊዎች ደማቅ አቀባበል በሀገረ ስብከቱ ተደረገላቸው። በመርሃ ግብሩ ላይም ብፁዕ አቡነ ህርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና ሊቀ ጳጳስ፣ የማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ሰብሳቢና የቅዱስ ሲኖዶስ አባል ብፁዕ አቡነ መቃሪዎስ፣ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ክቡር መላከ ምረት ቆሞስ አባ ገብረ መድህን ንጉሴ የአዲስ አበባ ሀገረ ስብከት የስራ ኃላፊዎች፣ ክቡር መልአከ ሳህል ቀሲስ ነጋሽ ሀብተ ወልድ የምስራቅ ሸዋ ሀገረ ስብከት ምክትል ስራ አስኪያጅ፣ የሀገረ ስብከቱ ልዩ ልዩ የስራ ክፍል ኃላፊዎች፣ የክፍላተ ከተማ ቤተ ክህነት ስራ አስኪያጆች፣ የምስራቅ ሸዋ ሀገረ ስብከት የስራ ኃላፊዎች፣ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም አባቶች፣ የገዳማትና የአድባራት አስተዳዳሪዎችና ዋና ጸሐፊዎች፣ ጥሪ የተደረገላቸው እንግዶች ተገኝተዋል። መርሃ ግብሩም በብፁዓን አበው ሊቃነ ጳጳስ ተመሳሳይ ጸሎትና ቡራኬ ተከፍተው በመርካቶ ደብረ ኃይል ቅዱስ ራጉኤል ሊቃውንተ ቤተክርስቲያን ያሬዳዊ ዜማና ቅኔ ቀርቧል። በተያያዘም ለክቡር ዋና ስራ አስኪያጅ ከደብረ ሊባኖስ አንድነት ገዳም በመጡ አባቶች መነኮሳት የቀረበውን ሽልማትና ስጦታ በብፁዓና ቦሊቃነ ጳጳሳት ተበርክቶላቸዋል። በመቀጠል ክቡር መጋቤት ፍሲት ሙሉጌታ ቸርነት የአዲስ አበባ ሀገረ ስብከት ምክትል ስራ አስኪያጅ የእንኳን ደህና መጣችሁ መልእክት አስተላልፈው ዋና ስራ አስኪያጁን ንግግር እንዲያደርጉ ጉ ወደ መድረክ ጋብዘዋቸዋል። ክቡር ዋና ስራ አስኪያጁም እግዚአብሔር በሰጠን መልካም እድልና ጊዜ ተጠቅመን የቻልነውን ሁሉ በጋራ እንሰራለን፣ ሀገረ ስብከቱን ወደ ተሻለ ደረጃ ከፍ እናደርጋለን፣ የቻልነው መጠንም ችግሮችን እንፈታለን። ከሀገረ ስብከቱ ጽፈት ቤት እስከ አጥቢያ ያሉ አገልጋዮችና ምዕመናን ተግባራዊ ተሳትፎ እጅጉን አስፈላጊ ነው። የእናንተ አብሮነትና ጸሎት እንዲሁም ምክር አይለየን በማለት አባታዊ ጥሪያቸውን አስተላልፈዋል። በተያዘም የምስራቅ ሸዋ ሀገረ ስብከት ምክትል ስራ አስኪያጅ ንግግር አድርገዋል። በመጨረሻም የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የሀገረ ስብከቱን ችግሮች ለመቅረፍና ወደ ተሻለ ደረጃ ለማሳደግ አዎንታዊ አስተሳሰብ እንገንባ፣ በእቅድ በመመራትና ታማኝነትን በማስፈን ኃላፊነታችንን በአግባቡ እንወጣ፣ ለተቋሙ ይጠቅማል ያልነውን ማንኛውንም ሀሳብ እንጋራ በማለት አባታዊ መመሪያ አስተላልፈው በቃለ ምዕዳንና የጸሎት መርሃ ግብር ፍጻሜ ሆኗል። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ በአረካ ከተማ ለሚገነባው የቅዱስ ሚካኤል ህንፃ ቤተክርስቲያን የመሰረት ድንጋይ ያስቀመጡ ተጨማሪ ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ በወላይታ ሀገረ ስብከት በቦለሳ ሶር የወረዳ ቤተ ክህነት አርካ ከተማ ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን አዲስ ለሚገነባው ህንፃ ቤተ ክርስቲያን ግንባዳ በትናንትናው እለት መሰረት ድንጋይ አስቀምጠዋል። ብፁዕነታቸው በትናንትናው እለት የሚከበረውን የቅዱስ ሚካኤል በዓል ምክንያት በማድረግ ወደ አርካ ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን ያቀኑ ሲሆን በበዓሉ የተገኙ በርካታ ምዕመናን ወንጌል አስተምረው አባታዊ ቃለ ምዕዳንና ቡራኬም ተዋል በመጨረሻም ብፁዕነታቸውን አገልግሎት እየሰጠ የሚገኘው ቤተክርስቲያን በማርጀት ምክንያት አዲስ ህንጻ ቤተክርስቲያን ለመስራት በማቀድ ሰበካ ጉባኤው ባቀረበው ጥያቄ መሰረት ለግንባታ መሰረት ድንጋይ በማስቀመጥ ሁሉም አካል ትብብር እንዲያደርግ ጥሪም አቅርበዋል የሊቀ መላእክት ቅዱስ ሚካኤል አመታዊ ክብረ በዓል በአለም ገና ደብረ ምረት ቅዱስ ሚካኤል ቤተክርስቲያን በድምቀት ተከበረ መምህር ኢሳያስ ዝርዝር አላቸው። ብፁዕ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የምስካዬ ዙናን መድኃኔ ዓለም ገዳም የበላይ ኃላፊ፣ የቅድስት ስላሴ መንፈሳዊ ዩኒቨርሲቲ የቦርድ ሰብሳቢ፣ ክቡር መልአከ ሰላም ቀሲስ አለማየሁ ተፈራ የሸገር ከተማ ሀገረ ስብከት ዋና ስራ አስኪያጅ፣ መልአከ ምህረት ቀሲስ ጸጋ ጉባኤ የደብሩ አስተዳዳሪ፣ የሀገረ ስብከቱ ልዩ ልዩ ክፍል ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ዘማሪዎች፣ ምእመናን ወምእመናት በተገኙበት የሊቀ መላእክት የቅዱስ ሚካኤል ዓመታዊ በዓል በድምቀት ተከብሮ ውሏል። የዕለቱ ትምህርት ወንጌል በመጋቢያ ኢላፍ ተስፋዬ ቂጢሳ የሸገር ከተማ ሀገረ ስብከት የስብከት ወንጌል ክፍል ኃላፊ፣ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ የተ ዳንኤል ምዕራፍ 10 ቁጥር 13 ያለውን የእግዚአብሔርን ቃል መነሻ በማድረግ በዓሉን አስመልክተው በሰፊው አስተምረዋል። በሊቃውንት አባቶችና በሰንበት ትምህርት ቤትም ያሬዳዊ ዝማሬ ቀርቧል። በመጨረሻም ብፁዕነታቸው አቡነ ሳዊሮስ እግዚአብሔር አምላካችን ፈቅዶልን በዚያ አውደ ምረት ላይ ተገናኝተን በዓሉን እያከበርን እንገኛለን። በዛሬ ዕለት እግዚአብሔር አምላካችን በሊቀ መልአኩ በቅዱስ ሚካኤል ላይ አድሮ ባህራንን አፎሚያን ያዳነ በት ዕለት እንደመሆኑ መጠን እናንተንም ከክፉ ነገር ሁሉ እግዚአብሔር አምላክ ይጠብቃችሁ ባርኮ ቀድሶ ያኑራችሁ በማለት በዓሉን በቃለ ምዕዳንና በጸሎት ፈጽመዋል። በተያያዘ ዜና በዓለ ቅዱስ ሚካኤል በባህር ዳር ፈለገ ፀሐይ ቅዱስ ሚካኤል አንድነገዳም በድምቀት ተከብሯል። ተጨማሪ አለ። ብፁዕ አቡነ አብርሃም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባልና የጸሐረ ጽዮን መንፈሳዊ ኮሌጅ ጀበላይ ጠባቂ ክቡር መላከ ሰላም ኤፍሬም ሙሉአለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ የሀገረ ስብከቱ ልዩ ልዩ የክፍል ኃላፊዎችና የገዳማት አድባራት አስተዳዳሪዎች ሊቃውንተ ቤተ ክርስቲያን የፈለገ ጸሐይ ቅዱስ ሚካኤል ሰንበት ትምህርት ቤት ተማሪዎች ምእመናንና ወመናት በተገኙበት የመላኩ የቅዱስ ሚካኤል አመታዊ ክብረ በዓል በድምቀት ተከብሮ ውሏል። ብፁዕነታቸው የዕለቱን ትምህርተ ወንጌል እንዲያስተምር መምህር ግሩም አለነን የሰሜን ጎጃም ሀገረ ስብከት የስብከተ ወንጌል ኃላፊ የጋበዙ ሲሆን መምህሩ በዓሉን አስመልክቶ በሰፊውም አስተምረዋል። በመጨረሻም ብፁዕነታቸው የእግዚአብሔር መላእክት ሁልጊዜም ቢሆን ከእኛ ጋር ናቸው፣ ከእኛ የሚጠበቀው ደግነት ነው፣ ደግነታችን ሃይማኖት ከመግባር ጋር ሲገለጥ ነው በማለት ለጠባቂዎቹ መላእክት ምቹ ሆነን እግዚአብሔር ኃጢአተኞችን ይወዳል የሚጠላው ኃጢአት ነው በማለት ቅዱስ ሚካኤል አማላጅነት የመልአክ ጥበቃ እንዲረዳና ብስተን እንጸልይ በማለት በዓሉን በቃለ መዳና በጾለትም ዘግተዋል። ሰኔ 13 ቀን 2017 ዓ.ም ተመረተ። ከንቁ ሚዳ ደረስላችሁ ዜናዎች እን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከውድ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር